በቀደር ያለማመን ምልክት ስለሚሆን በከክ ሴት ልጅ ይበልጥ ከዚህ ነገር መራቅ መጠንቀቅ እንዳለባት ራሷን መቆጣጠር እንዳለባትም እንረዳለን። ይሄን ቃል ያስገቡት ለሴቶች ነው። ሴቶች አብዛኛው ሴቶች ሰብር ስለሚያንሳቸው። ቢስሚላሂ ረህማን ራሂም። ዛሬ በአላህ ፈቃድ የምንማረው አስራ ሰባተኛውን ሀዲስ ይሆናል ባቡ ተሕሪሙ ኒያሕቲ ወጀዋዙ ልቡካኢ ቢዱኒሃ የሚል ርዕስ ያለው ሐዲት ነው። ተሕሪሙ ኒያሃ፣ ድምፅን ጮክ አድርጎ ማልቀስ፣ ሙሾ ማውረድ ሓራም እንደሆነ፣ ወጀዋዙ ልቡካኢ ቢዱኒሃ ድምፅ ጮክ ማድረግ፣ ትርፍ ቃል፣ አላስፈላጊ ቃል መናገር፣ ሳይኖርበት፣ ሳይጨመርበት ማልቀስ ብቻውን ጃይዝ እንደሆነ፣ የተፈቀድ እንደሆነ የሚያሳይ ሐዲት አሥራ ሰባተኛው ሐዲት።

ተጨማሪ ቃል ካስገቡን ነገሮች አንዱ አላ ነኑሃ ሰው ሲሞት ድምፅን ጮክ አድርገን እንዳናለቅስ እንዳንጮህ ቃል አስገቡን። ፈማ ወፈት ሚና ያኔ ከኔ ጋ ሆነው ሙባያ ካደረጉ በነቢይ እጅ እስልምናን ከተቀበሉ ሴቶች ውስጥ ፈማ ወፈት ሚና ከኛ ውስጥ ቃሏን አልሞላችም። ኢምራአቱን የተኛዋም ሴት ገይረ ኸምሲ ኒስወቲን ከአምስት ሴቶች በስተቀራ ብዙ ሴቶች ከኔ ጋር ሆነው እስልምናን ተቀብለው ነበር። እኔ ነቢ አስልሟቸው ነበር፣ ሙባያ አድርገው ነበር። ከመስለምም ከፍ ያለ ነው ሙባያ። እዛ ውስጥ ቃል ስንገባ ቃል ሲያስገቡን ሰው ሲሞት ጮክ ብለሽ ላታለቅሺ፣ ላትረብሺ፣ ላትጮሂ ብለው ቃል አስገቡን። ፈማ ወፈት ሚና ነገር ግን ከኔ ጋር ሆነው ያኔ ሙባያ ካረጉት ውስጥ ቃል አልሞሉም። ኢምራአቱን ይሄኛውም ሴት ገይረ ኸምሲን ይስዋ ጥቂት

ጉንጭን መምታት ወሸቂል ጁዩቢ ልብስን መቅደድ የልብስ አንገትን ኪስን መሰል ነገሮችን መቅደድ፣ ወሐልኪ ሻዕሪ በሐዘን ምክንያት ትዕግስት በማጣት ምክንያት ጸጉርን መላጨት መንጨት፣ ኢላ ቀይድ እዳልክ የአላህን ውሳኔ ወዶ ያለ መቀበል ምልክት ሊሆን የሚችልን ድርጊት መፈጸም ኒያ ሓሚለ ውስጥ ይካተታል። እንደም በዚህ ሐዲት ሴት ልጅ ሰው በሚሞትበት ጊዜ ድምፅ ጮክ አድርጋ ከማልቀስ ሙሾ ከማውረድ የሟቹን መልካም ጎን ያነሱ ከመግጠም ተከልክላለች። ይህ ከሌለ እዚህ ደረጃ ካልደረሰ በተፈጥሮ ሰዎች የሚያለቅሱትን አይነት ለቅሶ ማልቀስ ችግር የለውም። ሐዲሱን ያስተላለፉት ሱሐቢያ ኡሙ ዓጢያ ናቸው። ኡሙ ዓጢያ ስማቸው ኑሰይባ ቢንቱ ከዕብ ይባላሉ። ነሲባም እንደሚባሉ ተነግሯል። ኑሰይባ ነሲባ ተመሳሳይ አንዱ ተስኪር የመዲና ሰው ናቸው። ትልቅ ሰሓቢያ ናቸው። በፊቅህ በዲን ግንዛቤ ከሚታወቁ ሰሓቦችም ተርታም ይሰለፉ ናቸው። ከነበራቸው ግንዛቤ እውቀት፣ አስተዋይነትና አማና ማንጻር የነቢ ልጅ ዘይነብ ረዲየላሁ አንሃ በሞተችበት ጊዜ ጀናዛዋን ያጠቁት ሙዕጥያ ናቸው። ፊቅህ ላይ የጀናዛ ስነ ስርዓት ላይ እንደሚታወቀው ጀናዛ የሚያጥብ ሰው ታማኝ መሆን አለበት። ያየውን መጥፎ ነገር የሚደብቅ ወከዳልክ፣ እውቀትና ግንዛቤ ያለው መሆን አለበት። ማንኛውም ሰው ርግ ብሎ ጀናዛ ያጥብ። ጀናዛ አጣቢ መስፈርት አለው፣ ስርዓት አለው። ትልቁ መስፈርት እውቀትን ወከዳልክ አማናን ኡሙ አጥያ ረድየላሁ አንሃ የነቢን ልጅ ዘይነብን ረድየላሁ አንሃ ነዋሪነታቸው መነሻቸው መዲና ሲሆን ወደ ላይ ወደ በስራ ኢራቅ አካባቢ ሄደው ኖረዋል። እዛው ሞተዋል። ረላሁ ን አርባሃ ከነቢ ካስተላለፏቸው በርካታ ሐዲቶች መሃል በአንዱ ቃለት አኸዘ ዓለይን ነቢዩ ለ ላሁ ለ ወሰለማ ነቢኛ ላይ ቃልን ያዙ ቃል አስገቡን ንደ ልበይዓቲ ሙባይዓ ስናደርጋል ደርጋ እኛ ሴቶች ወደ እስላም ስንገባ ነቢዩ ቃል አስገቡናል። ሙባይዓ ማለት ወደ ኢስላም መግባት ማለት ነው፣ እስልምናን መቀበል ማለት ነው። ነገር ግን እስልምናን ሲቀበሉ የተለያዩ ነገሮችን ላለማድረግ፣ እንደዚሁ ደግሞ አንዳንድ ግዴታ የሆኑ ነገሮችን ለማድረግ ቃል ይገቡና መጨረሻ ላይ ተጨባብጠው ይለያያሉ። ባዕ ከሚለው የተወሰደ ነው። ባዕ ማለት እጅ ክንድ ማለት ነው። የተለያዩ ነገሮችን ተነጋግረው ተስማምተው ቃሉ ውሉ ሲጠናቀቅ አንዱ ወደ ሌላኛው እጁን ዘርግቶ ተጨባብጦ ይለያያሉ። በመሰረቱ ሙባያ የሚለው በይዕ የሚለው ከዚህ ነው የተወሰደው። ነገር ግን ነቢ ስላት ሰላም ወንዶችን ወደ እስላም ሲያስገቡ የተለያዩ ነገሮችን ቃል አስገብተዋቸው መጨረሻ ላይ ተጨባብጦ ይለያዩ ነበር። የሴቶች ተራ ሲደርስ ልክ እንደ ወንዶች ቃል ገብተው መጨረሻ ላይ ሊጨብጧቸው እጃቸውን ሲዘርጉ ሴቶች ነቢ ስላት ሰላም እኔ ሴት አልጨብጥም እያሉ ይመልሷቸው ነበር።

የተኛዋንም ሴት እድሜው የገፋም ጋር ቢሆን አልነኩም። አንዳንድ አላዋቂዎች እንደሚያደርጉት ክንዳቸውን በጨርቅ ጠቅልለውም ሸፍነውም አልሰጡም። የሰው ቀልቡ ከምሰብር ብለው የሚጨብጡ አሉ። ሌሎች ደግሞ በእጅ መንካትን የተከለከለው ብለው ክንዱም ይሰጡ አሉ። ሌሎች ደግሞ የደብ ንጹህነት ነው የሚታየው የሚሉ አሉ። ሌሎች እነዚህ እኚህ እናት ናቸው አያት ናቸው የሚሉ አሉ። ይሄ በሙሉ የሰዎች የራሳቸው ግንዛቤና ተሰሩፍ ድርጊት ነው የሚባለው። መሪያችን ነቢያችን ሶለላሁ ዓለይሂ ወሰለም እኔ ሴት አልጨብጥም ብላዋል። ታዲያ የሴቶች እዚህ ጋር ለምን ሙባየዓ ተባለ? በይዓ ለምን ተባለ? ቋንቋው በተለምዶ ቃሉ በዚህ መልኩ ስለሚገለጽ ነው። የግድ መጨበጥንም ያካትታል አይባልም። ግልጽ በሆነ ሐዲስ እኔ ሴት አልጨብጥም ብላዋል። ዑሙመን በይዓ ማለት ወደ እስላም መግባት የራሳችን ያልሆነን ልጅ የኛ ነው እንዳንል የኛ የሆነን ልጅ የእኛ አይደለም እንዳንል ዝሙት እንዳንሰራ ሁሌም በደስታም በችግርም ጊዜ በድሎትም በክፋትም ጊዜ ነቢይን ልንታዘዝ ኢላ ገይሪ ዛሊክ መስል የሆኑ ቃላቶችን ጠቅሰው የተለያዩ ነጥቦችን አንስተው ቃል አስገብተውናል በተጨማሪ ለሴቶች ደግሞ አላ ነኑሐ ድምፅ እንጮክ አድርገን እንዳናለቅስ ሰው ሲሞት ቃል አስገቡናል ፈማ ወፈት ሚና ኢምርአ እዛ ቦታ ላይ እኔ ባለሁበት ነቢ ጋር ሄደው ቃል ከገቡት ውስጥ የትኛውም ሴት ማወፈት ቃሏን አልሞላችም አሉ። ሁሉም ሰሐቦች በዚህ ጉዳይ ላይ ቃል አልሞሉም ያለቅሱ ድምፅ እንጮህ ካድርገው ያለቅሱ ነበረ ማለት አደለም የተፈለገው። በተለያዩ አጋጣሚዎች የተለያዩ ሴቶች በቡድን ቡድን ሆነው ሙባያዓ አድርገዋል። ከእነዚህ ቡድኖች መሃል አንዱ እሙ ዓጢያ የነበሩበት ቡድን ነው። እሙ ጢያ እኔ የነበርኩበት ብለን እኔ በነበርኩበት ቦታና ጊዜ ላይ ሙባይዓ ካረጉ ቃል ከገቡ ሴቶች ውስጥ ከአምስት ሴቶች በስተቀር ሌሎች ቃላቸውን አልሞሉም ማለት እንጂ የፈለጉት ሁሉም ሶሓባ ሴቶች ቃላቸውን አልሞሉም ማለት አይደለም። የተፈለገበት ከማወፈት ተው የተባሉትን አልተውም ራሳቸውን መቆጣጠር አልቻሉም። ሚና ከእኛ ውስጥ እኔ በነበርኩበት ሙባይዓ ካረጉት ውስጥ ምራአቶን የተኛውም ሴት غገይራ ኸምሲ ኒስዋ ከአምስት ሴቶች በስተቀራል ቃሉን ያልሞሉት ብዙ ከመሆናቸው አንፃር ፈማ ወፈት ሚና ይምረአ ከእኛ ውስጥ የተኛም ሴት ቃሏን አልሞላችም። አብዛኞቹ ቃል ስላልሞሉ፣ ነገር ግን ጥቂቶች ቃላቸውን ስለሞሉ ገይራ ኸምሲ ኒስወትን አምስት ሴቶች ሲቀሩ፣ ከዚህም ብዙ ሴቶች በፈተና ጊዜ ሶብር ማድረግ እንደሚከብዳቸው የግቡትን ቃልም እንደማይጠብቁ ከሐዲቱ መረዳት ይቻላል ብለዋል የሐዲት ሹራሖች እብን ሓጀር፣ ሌሎችም። ነገር ግን ሁሉም ሴቶች ተመሳሳይ አይደሉም። ከሴቶች ውስጥም አስተዋይ የሆኑ ታጋሽ የሆኑ ቃላቸውን የሚሞሉ አሉ፣ በሁሉም ዘመን በሁሉም ቦታ። በመሰረቱ ሰሓቦች ታዛዦች ናቸው፣ እሺባዮች ናቸው። ሌሎች ጉዳዮች ላይ ቃላቸውን ጠብቀዋል። ከእኛ ውስጥ ከአምስት ሴቶች በስተቀር ማወፈት ቃላቸውን አልሞሉም አልጠበቁም፣ የተባለው ሰው ሲሞት ጮክ ብሎ የማልቀሱ ጉዳይ ላይ ነው እንጂ ሌሎች ላይ ሰሓቦች አይጠረጠሩም። ርድዋኑላህ ዐለይሂም አላህ የመረጣቸው አላህ የጠበቃቸው ሰዎች ናቸው። የለቅሶ ጉዳይ ላይ ግን ብዙዎች ከኡም ዐጢያ ጋር የነበሩት ቃላቸውን መምላት አልቻሉ። ማናቸው አምስት ሴቶች ይህ ሐዲስ ላይ አልተነገረም። ነገር ግን የሲራ አዋቂዎች አንዳንድ ዘገባዎች ላይ እንደተነገረው አምስት ሴቶች እነማን እንደሆኑ ተነግሯል። እነሱም ኡሙ ሱለይም የአነስ ኢብኑ ማሊክ የነቢ ኻድም እናት፣ ኡሙ ልዓላ ወብነቱ አቡ ሰብራ እና የሙዓድ ባለቤት ሙዓዝ ብኑ ጀበል ኡሙ ዓምር ቢንቱ ኸላድ እና ሐዲቱን ያስተላለፉት ኡሙ ዓጢያ እንደሆኑ ተነግሯል። ሌሎች የተለያዩ ሌሎች ሴቶችንም ስም አንስተዋል። ነገር ግን እሙ ዓጢያ ረዲየላሁ ዐንሃ ከአምስት ሴቶች ውስጥ ራሳቸውን ይቆጥሩ የነበረው እስከ የውሙል ሐራ ድረስ ነው። ከየውሙል ሐራ በኋላ እሙ ዓጢያ ራሳቸውን ካምስቱ ቃላቸውን ከሞሉ ሴቶች መቁጠርን እንደተዉ ተነግሯል። የውሙል ሐራ ማለት መዲና ላይ በርካታ ሶሓቦች ተከታዮቻቸው የተገደሉበት መዲና ቤቶች የተዘረፉበት ለሶስት ቀን ገደማ ከፍተኛ ፈተና የነበረበት ቀን በባለስልጣናት ግጭት ምክንያት በዚህ ቀን እጅግ በጣም ብዙ ሰሓቦች ከማለቃቸው፣ መዲና ውስጥ ሰላም ከመጥፋቱ አንፃር ብዙ ሴቶች ትዕግሥት ማድረግ አልቻሉም። ጩኸዋል፣ አልቅሰዋል። ኡሙ ዐጢያንም ብዙ ሴቶች እሳቸው ጋር እየመጡ ጎትጉተው ወትውተው እንዲያለቅሱ እንዲጮሁ አድርገዋቸዋል። ከዛ ቀን በኋላ ሟጡያ ከነዚህ ከአምስት ቃላቸውን ከሞሉት ራሳቸውን እንዳወጡ ይቆጥሩ እንዳልነበረ ተነግሯል። ከዚህ ጓደኛ ሊያሳስት ካሉበት ትልቅ ደረጃ ዝቅ ሊያደርግ ይችላል ማለት ነው። ነቢ አላት ሰላም ሴቶች ወደ እስላም ሲገቡ ሊያከብሯቸው ከሚገቡ ነገሮች አንዱ ሰው ሲሞት ድምፅ እንጮክ አድርጎ አለመጮህ የሟቹን መልካም ጎን ጀብድ እያነሱ ሹ ለማውረድ አለማዜም አንዱ የቃል ኪዳኑ አካል ነበር። ለነብይ የግቡትን ቃል፣ ለአላህ የግቡትን ቃል መጠበቅ የኢማን ሙሉነት ነው። የጥንካሬ መገለጫ ነው። ለረጅም ጊዜ ኡሙ አጥያ በዚህ ቃላቸው ላይ ጸንተዋል። ማንም የሙት ማን ድምፅ ጮክ አድርገው አያለቅሱም ነበር። ነገር ግን የው መልሐራ ላይ መዲና ላይ ትልቅ አደጋ ሲደርስ ብዙ ሰሓቦች ሲሞቱ ሰላም ሲጠፋ ለሶስት ቀን መዲና ላይ ሰዎች ሰላም እንዲያጡ ሲያደርጋቸው ይሄንን ሙአጢያ ከዙሪያቸው የነበሩ ሴቶች አሳስተዋቸዋል። ፈለም ተዘል بها النساء حتى قامت ይላል አንዳንድ ዘገባ ላይ። ሙአጢያ ያንንም ቢሆን ሶብራ አድርገው ነበር። ቦታው ላይ የነበሩ አንዳንድ ሴቶች ሙአጢያ ተነስተው እንዲያለቅሱ፣ እንዲጮሁ ትዕግስት ያጣ ሰው የሚያደርገውን ድርጊት እንዲያደርጉ ገፋፏቸው፣ አነሳሷቸው ይላል። በንግግር በተግባር በሁኔታ ማለት ነው። ስለዚህ ከመጥፎ ጓደኛ ኢማን ከሌለው ትግስት ከሌለው ሰው መራቅ ግንኙነትን መቀነስ ያስፈልጋል። ካሉበት ደረጃ እንዳይወርድ ወደ ውርደት እንዳይወስድ። በዚህ ሐዲስ የተከለከለው ንያሃ ነው፣ ድምፅ እንጮክ አድርጎ ማልቀስ ነው፣ ትርፍቃል መናገር ነው፣ መውደቅ ልብስ መቅደድ ነው እንጂ ማልቀሱ ብቻ አይደለም። ማልቀስ ተፈጥሮ ነው። ሸሪዓ የሰው ልጆችን ተፈጥሮ ሊያጠፋ ሊያስወግድ ሳይሆን ሊያስተካክል መስመር ሊያስይዝ ነው የመጣው። ጭራሽ አታልቅሱ አላለም። ነቢ አልቅሰዋል። የልጅ ልጃቸው ሲሞት አንተም ታለቅሳለህ እንዴ ሲሏቸው ይሄ ረሕመት ነው፣ የሰው ልጆች ልብ ውስጥ አላህ የፈጠረው እዝነት ነው ብለዋል። ልብ ያዝናል፣ ዓይንም ያነባል። አላህም የወደውን ነገር እንጂ አንናገርም ብለዋል። የልጅ ልጃቸው ሲሞት ልጃቸውም ሲሞት ከአንተ በመለየታችን አዝነናል ኢብራሂም ሆይ ብለዋል ነገር እንጂ አልተናገሩም። አላህ የሚፈቅደውን ነገር እንጂ አላደረጉም። ከብዙ አላዋቂዎች በተቃራኒ አላህን ክፉ ቃል የሚያናግሩ አሉ። እሱን ለምን ገደልከው? አሁን ሞት ነበረበት? እሱ ሞት አይገባም ነበር። ይህ ሁሉ የጃሂል ንግግር ነው። አማኝ የአላህን ስራ፣ የአላህን ጥበብ የሚያውቅ ረዲቱ ቢላሂ ረበን ነው ኢና ሊላሂ ወኢና ኢለይሂ ራጅዑን ነው የሚለው። ስለዚህ የሚያስወቅሰው የሚያስጠይቀው ማልከሱ ብቻ ሳይሆን ትርፍ ቃል መናገሩን የጃሂል ስራ መስራቱን። ከግድግዳ ጋር ከግንብ ጋር የሚጋጩ አስሬ የተነሱ መሬት ላይ የሚወድቁ የሚፈጠፈጡ ልብሳቸው የሚቀዱ ፀጉራቸው የሚነጩ አልፎ ሁሉ የሚላጩ የሀዘን ልብስ ብለው የሚለብሱ ይህን ድርጊት የሚፈጽሙ አላዋቂዎች አሉ። ከዚህ በራቀ መልኩ ድምፅን ዝቅ አድርጎ መቆጣጠር ሁሉ ሊከብድ ይችላል። የቻሉትን ያክል ተቆጣጥሮ ዝም ብሎ ማልቀስ ችግር የለውም። ትርፍቃል ማውራቱ የሟቹን ጀብድ መዘርዘሩ መደረግ ሌለበትን ማድረጉ የሚያስወቅሰው ይሄ ነው። ወይላ በነቢ ዘመን ሱሐቦች ሴቶች አልቅሰዋል። በታቢዒዎች በሱሐቦች ዘመንም አልቅሰዋል። ትልልቅ ሱሐቦች ለቅሶ ቤት ሲሄዱ ቤት ውስጥ የሚያለቅሱ ሰዎችን ድምፅ ይሰሙ ነበር። ነቢ ከሱሐቦቻቸው ጋር ቁጭ ባሉበት ቤት ውስጥ የሚያለቅሱ ሴቶችን ድምፅ ይሰሙ ነበር። ዑመር ረዲየላሁ ዐንሁ አርዳ ዝም ለማስባል ሲሄዱ፣ ተዋቸው አሁን ነው ገና ሟሻቸውን ያጡት አዲስ ነው። መቋቋም አይችሉም ብለዋቸውል ስለዚህ በፍላጎት ሆን ተብሎ ድምፅን ጮክ አድርጎ ማልቀሱ ትርፍቃል መናገሩ ያስወቅሳል። ለመቆጣጠር ስሜትን ለመቆጣጠር ድምፅን ዝቅ ለማድረግ እየጣሩ ከአቅም በላይ ሆኖ በሚከሰተው ነገር አላህ አይጠይቅም ሆኖም ግን ሁሌም ሰብሮ ማድረግ ሁሌም አላህን ተባረከ ወተዓላ ማስታወስ የኢማን ጠንካሪ ምልክት ነው ከዚህ ሐዲስ ሴት ልጅ ወንድም ጭምር ሰው ሲሞት ትርፍ ቃል መናገሩ

የዘረዘሩ ማዜም የላገል ይታልክ ልብስ መቅደድ የተከለከለው ሰብርን ስለሚጣረር ከትዕግስት ጋር ስለማይሄድ ነ ሀዘንን ስለሚያባብስ ነው፣ በቀደር ያለማመን ምልክት ስለሚሆን፣ ከዛልክ ሴት ልጅ ይበልጥ ከዚህ ነገር መራቅ መጠንቀቅ እንዳለባት ራሷን መቆጣጠር እንዳለባትም እንረዳለን። ይሄን ቃል ያስገቡት ለሴቶች ነው። ሴቶች አብዛኛው ሴቶች ሰብር ስለሚያንሳቸው ለም የዛሬ ደርሳችን በዚያ አበቃል።